አልፈልግም ብሎ እኮ ነው የሰጣቸው። ሙሉን ማስተዳደር ከቻላቸው ማትመጡብኝ ከሆነ ወደኔ ሀምሳ ሀምሳ ፐርሰንት ነበር። በፕሪቶሪያ በፕሪቶሪያ ስምምነት ለብልጽግና ሀምሳ ፐርሰንት ለህወሀት ሀምሳ ፐርሰንት ነበር። እዛ በትግራይ ቁጭ ብለህ እንትን ችግር የለበት መንግስት እነዚህም ልጆች ከመንግስት ጋር እንደራደራለን ቢሉ ክልሉን ለመስጠት ምንም ችግር የለበትም። መጋራት ይችላሉ፣ ሀምሳ ሀምሳ ከፈለጉ አስተዳድሩም ሊባል ይችላል። ያው ክልሉ ሲተላለፍ የሁሉም ነው የሁሉም ከየሁሉም አቅጣጫ መምጣት አለበት። በርግጥ ፋኖ የሚባል ግን የጎጃም ፋኖ የሚባሉት ልጆች እንትን ስላላቸው ፖለቲካው ያለዛ ጋ ነው። የጎጃም ፋኖ ኢሊቱ የጎጃም ፋኖ አጠቃላይ እንቅስቃሴው በቃኝ ካለ ይበቃል ነው። በቃ ካለ ይበቃል። ኮሽ የምትል ድምፅ አትሰማም። የትም ቦታ ኮሽ ምትል ድምፅ አትሰማም። እውነቴን እንምላችሁ ሪካርድ አድርጉት በደንብ አርጋችሁ ይህን ቆርጣችሁ በሙሉ ሁሉም ሰው ይስማው። የጎጃም ፋኖ በቃ ያለ ጊዜ የጎጃም ፋኖ እደራደራ ያለ ጊዜ ያበቃል። ያለቀ አፋሀድ ለድርድር ብሎ መች መንግስት መቻል እንትናለው ተጽዕኖ አይፈጥሩም ብሎ የተዋቸው ምንም እኮ እንትን የለውም። አ ጥያቄ ቀርቦ ነበር፣ በፋሪ በኩ እት ትዝ ይለኛል። ምክንያቱም ይሄ የፖለቲካል እንትን አለው። አሁን አፋር ትልቅ ሰው ሀይሉ ምንድ ነው? የት ነው ያለው? ሸዋና እንትን ጋር ነው አይደለ ያለው። ጎንደር ለ- ጎንደር ፋኖ አይደገፍም። ኢሊቱ አይደግፈውም ፋኑ። ስለዚህ እምቢ ካለ የጎንደር እንትን የጎጃም ፋኖ የጎንደሩ ወልቃይት ብለው ይገባል። በሰላም ነው የሚገባላችሁ፣ አትጠራጥሩ። በዚህ ይህን በቅጠኝ ዝም ነግራችሁ፣ በሰላም ነው የሚገባው። በሰላም ያለ ምንም እንትን ይገባል። በሰላም ይሄ እውነት ነው፣ ሀቅ ነው፣ ከምር ነው የምነግራችሁ። የጎጃም ፋኖ ገባ ከተባለ በወሎ በሸዋም የፋኖ ትግል አይኖርም። ይሄንን በኮንፊደንስ ነው የምናገረው ፖለቲካሊ ኮረክት ሊሆን ላይ ላይሆን ይችላል ግን ፋክት እውነቱን ነው የምነግራችሁ ትክክል ላይሆን ይችላል ዲስኩር ምናምን ልትሉ ትችላላችሁ ግን ፋክቱን እውነቱን ነው የምነግራችሁ ከምሬ እምላችሁ ነው ኖ ነው ጎጃም ላይ ሰላም ከሆነ አማራ ክልል ላይ የትን ቦታ ጥይት አትጮህም አንድ ጥይት አትጮህም እምላችሁ አንድ ጥይት አትጮህም ይሄ ጉራ ምናምን አይደለም አንድ ጥይት የጥይት ድምፅ አትሰማም አማራ ክልል ላይ ይህን መንግስትም በደንብ ምክንያቱም እንዳልኳችሁ ጎጃም አካባቢ ያለው እንቅስቃሴ ለመንግስትም እኮ ከባድ የሆነው ትልቅ ፈተናም የሆነው ህዝባዊ ስለሆነ ነው ያስቸገረው። ህዝባዊ ሆነ። ይህ ትልቅ ሲግኒፊካንት ቁጥር ያለው ማህበረሰብ ነው ያመፀው መንግስት ላይ ጎጃም ላይ መከላከያውም አይሽ ከህዝብ ጋር ሆነበት። ከተሰሆነ ቡድን ቲም ጋር አደለም፣ በየአካባቢ ይናገራሉ። ሀይልዬ ኤሊት ያልከው እነማንን ነው? የጎንደር ኤሊት አይደግፈውም ያልከው እና እያሌውን ወስደህ ነው ወይስ ሌላው ኤሊት ያልከው ከየትኛው ዳታ ተነስተ ነው ብዬ ነው። አንደኛው ሁለተኛውን ጥያቄ ጎጃም ላይ ያለው የፋኖ እንቅስቃሴ ምንም ዜርዞኮች ነባብሬት፣ በጣም የተጠናከሩ ልጆች፣ እርስ በርሳቸው የሚናበቡ አደረጃጀቱ ደስ የሚል ምናምን ነው። እኔ ሁልጊዜ እናገራለሁ ከጎጃም ልጆች ተማሩ ላሉ አሁን ጎንደር ላይ ልጆች ይገዳደሉና እስኪ ሶሊሽን ብዬ ቤት ከፍታለሁ ይመጡና የአገው ሸንጎ ይለዋል። እኔ አገው ሸንጎ የሚባል በቃ ይሄ የአገው ሸንጎ ማለት ለእኔ አሁን እየመሰለኝ ያለው በዚህ በዩናይትድ ስቴትስ በሲያይ የሚደገፍ በብሪቲሽ የሚደገፍ በቃ ቶርዋሪ ደቡብ ጎንደር ላይ ታየዋለ ቋራ ላይ ይወስዱታል ምናምን ነገር እና ይሄ አንድ ወቅት ላይ የአገው ሸንጎ ብለው የሆኑ ልጆች አሉ። ዋና ማራ ያው እነሱ ያው አንተ ብዙም እንት ስለማታውቃቸው እነሱ ናቸው የአገው ሸንጎ የሚለውን ተርሚኖሎጂ ይዘው የመጡት በመጀመሪያ ደረጃ ማለት ነው። እና ይሄ እናገር ነበር የአደገኛ ከሄድ ነው ከዛ ጋ ያለው ስንት ሚሊዮን የጎጃምን ህዝብ በአገሸንጎ በሚባል ቅርጫቱ ሳስገብታችሁ ማህበረሰብን በዛ ደረጃ ላይ ሚሄድ ሁለተኛ ደግሞ ማርነቅ ብትለምዱ በቃ፣ እነዘመነ እዛ ያሉ ልጆች እናስረስ ጥሩ ስራ እየሰሩ ነው። ያንን ማርነቅ ነው የሚያስፈልገው። ሰው ሰው ትልቅ እኮ ከትንሹ ይማራል ይባላል አደል፣ እንዴት፣ በአባባል ደረጃ ማለት ነው። የጎጃም አደረጃጀት መማር ጥሩ። አሁን ጎንደር ግድያ፣ ልጆች የሚገዳደሉት አንዳች ኃይል ሰርጎ ይገባል። እነዚህ ልጆች እያመታታቸው ያለው ኃይል አለ። ያንን ደግሞ የምትፈታው በምንድን ነው? በመነጋገር ነው አደል እንዴ? በመነጋገር በደንብ ስትራክቸሩን የጠበቀ የጎንደር ልጆች እንደ ጎንደር ልጆች አብረው ተሰባስበን መክረህ ያለውን ችግር ወደ ውስጥ ገብተህ ስትነጋገርበት ነው ችግሩን የምታገኘው። እነዚህ ልጆች ግን እያደረጉ ያሉት ምንድን ነው? አሁን የሆነ ችግር እንፍታ ስትላቸው ጣት ነው የሚጠቁሙት። እዛ አካባቢ ያሉ እንትኖች እኮ ናቸው እ ያገው ሸንጎ አብርሃም፣ አንተ ራስ አልገባህም ይሉኛል። ኖ ኖ፣ ያልገባችሁ እናንተ ናችሁ። ሙትቻሉ። ጎጃሙስ ገብቶ የብልጽግና ማገዳደል ይፈልጋል ተሞክሯል እኮ አይደለ? እንት ሰይጣኑ ይሄ የጀርመኑ ዲያቆን እኮ ሞክሮ ነበር አይደል እንዴ? አትረስ ማዓረይ ብሎ እግዚአብሔር ያሳየ እንዴት አይነቱን አማራ ትግሬ አደረገው። አትረስ ማዓረይ እያለ ነበር የሚጠራው እሱ። እንደዛ ብሎ ጠርቶ ዘመነ ያሳዝነኛል አለ። አየህ እንዴት እንዴት እንት አይነት ፖለቲካ ነሰራ ዘመነ እንትን ልትሉት ይገባል ምናም ብሎ ሊያመታታቸው እኮ ሞክሮ ነበር። ግን ልጆች በሳሎች ስለነበሩ ይህንን ቄስ ነቅለው ጣሉ። አየህ። መናበብ ይችላሉ ማለት ነው። እንደዚህ አይነት ነገሮች መለመድ አለባቸው። ሁለተኛ ደረጃ ደግሞ አንድ እንዳትሳሳት አይል ስትሳሳት እያየው ነው የጎንደሩ ኢሊት። በጎንደር አካባቢ ያለውን ፋኖ አይደግፉ የሚለው የቶታሊ ሮንግ ነው። አያሌው ልትል ትችላለህ። ማንንም እዚህ ያሉ ልጆች ከአስር ሰው በላይ አጠራለኝ በእርግጠኝነት ከአምስት ሰው ወይም ከአስር ሰው አስር ሰው ነው እንደ የጎንደር ኢሊት፣ አስር አስራ አምስት ነው እንደ የጎጃም ኢሊት። ሚሊየን ኢሊቶች አሉ ጎጃም፣ የተማረ ጎንደር በጣም በዛ የተማሩ ግን፣ እንዳልከው ምንድን ነው እዚህ በአማራው ይሄ እንትን የማለት ነገር አለ። የማፈግፈግ አይናፋርነት አፋርነት አይመጣም ወደፊት አይመጣም። ወይስ ሊል ይፈራል ወይ ሰው ምን ይለኛል ይላል ይፈራል፣ አይመጣም እንጂ በጣም ብዙ ኢሊቶች አለን የምንደግፍ፣ ገባህ? የጎንደርን ፋኖ የምንደግፍ። ግን ጎንደር ላይ ያለው ነገር ምን መሰለህ? ትልቁ ችግር ኃይል የጎንደርን ፋኖ እያንቀሳቀሱ ያሉ ኃይሎች ጎንደሮችም አይደሉም ሲጀመር በቃ ሌሎች ሰዎች ናቸው እየዘወሩ። አትላም ለዛ ነው የሚመታቱት እኮ። እርስ በርሳቸው እንዲገዳደሉ የሚያደርጓቸው ሌሎች ናቸው። እነዚህ ሰርገው የገቡት ሰዎች ከጎንደር ልጆች ጋር ጓደኛ ሆነዋል። መረጃ ያገኛሉ ማለት ነው። ገባህ? አሁን ወደ ጎጃም ደግሞ ስትመጣ ጎጃምን ለየት የሚያደርገው ልንገርህ። ልጆቹ ጎጃምን ልጆች በደምብ ሳያቸው እኔ ጎጃም ነኝ ብሎ ይመጣል ማውራት ይችላል። እዚህ ግን ወደ ታች ገብቼ መረጃና ማስረጃ ልውሰድ ብሎ ወደ ፋኖች ጋር ግን ሲገባ እዛ ጋር ፍሬን እያዛል ማለት ነው። ማን ነው ምንድን ነው ወደሚሄድ ይመጣ። አሁን ባለፈው አንተ ያነሳው ምሳሌ የነበረ አማራ ዛሬ ዘመንን እንደ ማልኮም ኤክስ እያለ እያደነቀን የመጣው፣ ገባህ? አለ አደለ? ከዛ ወደ ውስጥ መግባት ሲጀምር ምን አሉ? አንተ አጣራ ውስጥ ልጁ ሳሚ ብሎን የተዋወቀን ማን ነው ይሄ ልጅ? አየ አደረጃጀት ማለት ይሄ ነው። ስለዚህ እንደዚህ አይነት ነገሮች መለመድ አለባቸው። ጎንደር ላይ የሌለው ነገር ምንድን ነው? የጎንደርን ፋኖ በኃላፊነት ወስጄ አስተካክለዋለሁ የሚል ምሁር መጥፋቱ ብቻ ነው። ገባ እዚህ ያሉት አሁን እዚህ ሶሻል ሚዲያ ላይ ያሉት ማልቀስ ነው፣ ለቅሶ ነው። ቁጭ ብለው ሲያለቅሱ ነው የሚሉት በቃ ሲያለቅሱ አገው ሸንጎ እንዲያደርጉን አገው ሸንጎ እንዲህ ብሎ አገው ሸንጎ በዚህ ወጥቶ ደቡብ ጎንደር በዚህ መጥቶ ቋራ ላይ ያገዳሉን እንዲህ አድርጎ ሌላ ወሬ የላቸው ሰው። አሁን ይሄ የጎንደርን ህዝብ የሚመጥን ፖለቲካ እያወሩ ነው ወይም የጎንደር ህዝብ ወኪል ናቸው ብዬ ለመናገር ይቸግረኛል። አይደሉምም። ይሄ የጎንደር አማራ አልቃሽ ህዝብ አይደለም። አያለቅስም። ስነ ልቦናችን ከፍ ብለን የተሰራንን ገብቶ አል አደለ ቁጭ ብለን ሁልጊዜ ለቅሶ እንደዚህ ተደርጎ ምናምን ነገር ስለሆነ ጥንቃቄ መወሰድ ያለበት የጎንደር ኢሊት አይደግፈውም ፋኖ ከሚለው ይልቅንስ፣ አስ አስራ አምስት የሚሆኑ አክቲቭ አሉ እዚህ የምታያቸው እኔ እነሱ የአማራን ኢንተረስትም የጎንደርንም ኢንተረስት ያስከብራሉ ብዬ አላስብም። አሁን ባለኛ አመለካከት ማለት ነው ምክንያቱም ሀሳባቸው ሀሳብ የላቸው ሀሳብ የላቸው። ምን ሴንስ ጎንደርን እንደ ጎንደር ለማጠናከር እንደ ጎንደር መጠናከር አለብን ሀሳብ ይዘን ነው መምጣት ያለብን። እንዴት አድርጌ እነዚህን ልጆች አንድ ላድጋቸው፣ የተጣሉትን እንዴት ላስታርቃቸው። ገባ እርስ በርሳቸው የሚገዳደሉ ወንድማማቾች፣ አንድ ትምህርት ቤት የሄዱ ልጆች፣ አንድ አካባቢ አፈርተራቸው ያደጉ ልጆች ነው የሚገዳደሉት። ማንም እርስ በራሳቸው የሚገዳደሉት ሆነ አንዳቸው ሀይል አለ ማለት ነው ሁለታቸውንም አዘሴም ታይም እያወራ ሴራ እየሰራ የሚያገዳድላቸው ሀይል አለ። ይሄን ደግሞ የምትፈታው እንደ ጎንደር አንድ መተህ ተሰባስበህ ገባ፣ እዛ አካባቢ ተወልደን ያደግን ልጆች ተሰባስበን ችግሩ ምንድነው ብለህ የችግሩን መፍትሄ ለማወቅ ስትሰራ ነው እንጂ ፖይንት ፊንገርስ በማድረግ አይደለም። ሶ ጎንደር ጋር ያለው ችግር ምንድነው? ኢሊቱ ይሄ የታጠቁ የሚንቀሳቀሱ ልጆቹን ኮንትሮል ለማድረግ ስራ እየሰራ ስላልሆነ ከዚህ ተነስተህ፣ ግን በልቡ ይደግፋል፣ ፋኖን ይደግፋል የጎጃምን ፋኖ ይደግፋል፣ የጎንደር ፋኖን ይደግፋል። ቤትም አካባቢ ያለውን ታጥቆ የሚንቀሳቀስ ቡድን ግን እንደግፋለን። ያ ማለት ግን ያ ማለት ግን ፋኖ ድጋፍ የለውም በኤሊቱ ግን ማለት አትችልም። ኃይልዬ ይሄ በጣም ሮንግ ነው። በአምስት እና በስድስት ሰዎች የጎንደር እንትን ኤሊት ይገለጻል ልትለኝ አትችልም ማለት ሮንግ ነው። ዳታውም የለህም ማለት ነው። ገብቷ አላደለ እኔ ግን በጎንደርና በጎጃም አካባቢ ያለው የኤሊት ልዩነት ብዬ ግን ሳስብ በተለይ አሁን ጎጃም ላይ ያለው የተጠናከረ ነገር የምታየው ምንድን ነው? ልጆቹ ይናበባሉ፣ ገባ? ይናበባሉ፣ ይናበባሉ። ስትራክቸሩን የጠበቀ ነው። ሁለተኛ ነገር ደግሞ ቅድም አንድ ቅር ያለች ነገር ምንድን ነው? ይሄ ከዚህ ከአጥናፉ አባተ ምናምን እያል ስታወራ የነበረችው እሱ ጋር ጥንቃቄ ማድረግ አለብህ አይልዬ። ምክንያቱም በጎጃም ህዝብ ላይ ህዝቤን እንደ ህዝብ መከላከል ስላለብኝ ነው። የሰራ የነበረ አደገኛ ፖለቲካ ነበረ። ጎጃምን ጎጃም ይሄ እነዘመነ ቂም ይዘው ነው የመጡተኝ የሚል ነገር ሲያወሩ ነበር። ይሄ ውሸት ነው ገባ። አጥናፉ በነበረው ፖለቲካ የራሷ ፖለቲካ አመለካከት ነበረው የአማራነት። ይሄ ከዚህ ከበላይ ጋር የተያያዘ ምናምን ነገር ነው ብዬን ያላስብ አልወስድም። እንደዛ ገብተዋል አደለ? በኋላ ላይ እኮ አጥናፉንም በልተውታለኝ፣ ገባ? ደርጎቹ ማለት ነው። እኔ የደርግ እንቅስቃሴ የኦሮሞ ብሔርተኞች ናቸው፣ ፀረ አማራዎች ናቸው ብዬ ነው የማስበው። ገባ? እዛ ውስጥ የእኛ ልጆች የጎጃሙም የጎንደሩም ተጃምሎ ገብቶ መጨረሻ ላይ ግን እነሱም ተበልተዋል ነው ብዬ የምወስደው። ገብተዋል አደለ እንደዚህ እንደዚህ አይነት ነገሮች ጥንቃቄ መደረግ አለባቸው ብዬ ያሰባለው። አጼ ኃይለ ሥላሴ ያልከው ቅድም አማራነታቸውን እንትን ያልከው ነገር አለ። እሱ አምባሳደር ዘውዴ ረታ የጻፉትን መጽሐፍ አንብበው እሳቸው የትውልድ ሐረጋቸውን በእናታቸው በኩል ያሉትን ሁሉ እዛው አዲስ አበባ ጉለሌ አካባቢ የሚኖሩትን ሁሉ ጠይቀው አምባሳደር ዘውዴ ረታ ማለት እንግዲህ አባታቸው በንግስት ዘውዲቱ ጊዜ አብረው ጸሐፊው ነው የሰሩ ሰው ናቸው። ያው ታውቃለህ ታሪኩን ለአንተ አልነግረህም እና አጼ ማኖ ሀይለስላሴ እውነት ለመናገር አማራ ናቸው። እኔ ባነበኩት እንትን ማለት ነው። እሱን ጥንቃቄ መደረግ አለባቸው። የጎንደር የጎጃም ገበሬ እንቅስቃሴ እየተባለ የሚባለውንም እኔ ለመግዛት ይከብደኛል። ለምን እዛ ጋር የኦሮሞ ልጆች የኦሮሞ ብሄርተኞች የባሌ ገበሬ እንቅስቃሴ አለ። የባሌ ገበሬ እንቅስቃሴ የምናውቀው በዋቆ ጉቱ የሚመራ ነው። ዋቆ ጉቱ ደግሞ ምን አይነት ሰው እንደነበረ ከሶማሌዎች ጋር ይሰራ እንደነበረ ኦፍኮርስ የሶማሌ ጀኔራል ተብሎ የተሰየመው ዚያድባሬን የሰየመው እንትኑ ታሪኩን ስታየው ማለት ነው ዋቆ ጉቱን ጀኔራል ያለው ዚያድባሬ ነው እና ታሪካዊ በደንብ ካጠናኸው ቦረና አካባቢ ላይ ሄደ ሰፍሮ የቦረና ጎሳዎችን እዛ ጋር መሬት በሀይል ቀማ። በአካባቢው የነበረው በወቅቱ የነበረው ሹም በዳኝነት ተሰቶት ውጣ ተብሎ ወጥቶ ከዛ ቂም ይዞ ወደ ሶማሊያ እንደሄደና ከዛ ዚያድ ባሪ እንደተጠቀመበት ነው እኔም አውቀው ታሪኩ ማለት ነው። የባሌ ገበሬ አመፅ የሚባል ነገር እኔ አላቅም። ዋቆ ጉቱ ሂ ወዝ ዩዝድ ባይ በሶማሌዎች ተጠቀሙበት ብዬ ነው ማሰበው። ያን ደግሞ እሳቸው እራሱ ዋቆ ጉቱ 1967 ለአዲስ ዘመን ጋዜጣ የሰጡትን ኢንተርቪው መልሰ ማየት ትችላለህ። እሳቸው የሰጡት ሲያድ ባሬ የጀኔራልነት ማዕረግ እንደሰጣቸው እንደማይገባቸው ነው የተናገሩት። ይ ማለት ነው። ይህንን ማለት እፈልጋለሁ። ሶስተኛ ደረጃ ሀይልዬ፣ በጣም ጥንቃቄ መደረግ ያለበት አንድ ይህን ነገር ልናገርና ልውረድ እኔ የአማራ ሕዝብ ትግል እየተጠለፈ እየመሰለ ይመጣል። አሁን ከሆነ ማለት ነው አንተ ቤት ስመጣም ሌሎችም ቤትም ስሄድ እኔም ቤት ስከፍት ብዙ ቤት ብዙ አልሄድም ብያለሁ። አንተ ጋር ነው የምመጣው። የተረዳሁትን ነገር ልንገርህ። ይህ አሁን አንተ ጎጃም ሴንቲመንት እንዳለ ተደርጎ የሚወራው የሚነገረው ንግግር በጣም አደገኛ ንግግር ነው ማለት ማንም ጎጃምን ሊያሸማቀው የሚችል አንዳች የለም ማለት ያ ሕዝብ ያ ሕዝብ በስነ ልግቦ ነው የበላይ ሆኖ ማለት ማንንም የበታይ ሳያደረግ ከፍሎ የተሰቀለ ህዝብ ነው ያለው። ጎጃም በለው፣ ጎንደር በለው፣ ሸዋ በለው፣ ወሎ በለው እና ይሄ ጎጃምን ታርጌት ተደርጎ እንዲተሰደበ እንዲተደረገ የሚባለው የጠላት ፕሮፓጋንዳ እየነዛን እንዳይሆን ጥንቃቄ መደረግ አለበት ብዬ አስባለሁ። በተረፈ ግን ማለት ነው እኔ አሁን የጎጃም ልጆች ቤት ውስጥ የማይጠፉ ልጆች አሉ። በጣም ምስኪን ምስኪን ልጆች አሉ። ሄደው ጎጃሜን ነው የሚሉተኝ። የሚሰጡት አስተያየት በጣም አደገኛ አደገኛ። በቃ ጎጃም እንዲሆነ፣ ጎጃም ተሰደበ፣ ጎጃም እንዲ። ይሄ አደገኛ ጎጃምን ከሌላው አማራ የመነጠል ሴራ እየተሰራ ነው ብዬ ነው የማስበው። እንዳልኩ እንደዚህ ሴራ የሚሰራባቸው ልጆቹ የዋዎች ናቸው። ያው ስም ላለመጥቀስ ነው ኃይልዬ። የጎንደር ልጆች ቤት ደግሞ ብትሄድ እኔ የሆነ ጊዜ ላይ ነግሬ ነበረ። ኃይልዬ እስኪ የራስን ሪሰርች ስራ። ኃይለየሱስ አዳሙ በሚለው ሳይሆን ሌላ አካውንት ክፈትና እስቲ ጎንደር ልጆች ቤት ገብተህ ዝም ብለህ የሚወራውን አዳምጥ። አዳም ለራስህ አዳምጥ። እንደዛ ካልሆነ በፍጹም አይገባህል። አዳምጥ፣ አለበለዚያ ሀሜት ነው የሚሆነው። ሌላ አካውንት ከፍተህ እነ ጎንደር ልጆች ቤት ከፍተው የሚያወሩትን አዳምጥ። ከጎጃም ልጆች ቤት ደግሞ እነ ቤተልሔም ቤት ምናምን ግባና አዳምጥ በደንብ ሁለት ሳምንት ሶስት ሳምንት ጊዜ ፈጀተህ ለራስህ፣ ከዛ በኋላ ይገባሃል ይልላል እኔም የሚለውን ሀሳብ ይዘህ ትመጣለህ። የለም እኮ ነው የምነግርህ። እና እኔ እኔ የምረዳው ምንድነው የአማራ ፖለቲካ አማራ ባልሆኑ ሰዎች ጎንደሬንን ጎጃሜንን በሚሉ ሰዎች እንደተጠለፈ ነው። ወደ ጎንደር ስትመጣ እንዳልኩህ ነው። ችግር እንፍታ ብለው ይሰባሰባሉ። አንደኛ የመጣ ኖ እናንተ አልገባችሁም የጎንደር ችግር ያገው ሸንጎ ነው ይላቸዋል። አድርጎ ስብሰባውን በትኖት ቤቱን በትኖት ይሄዳል። ከዛ ዘሴም ቦታ ላይ እንደዛ ሲዋዩ ቆይተው አረ የሆነ ልጅ ቤት ከፍቷል እንሂድ ይባባላሉ። ስለምን እየተዋዩ ነው ይባላል። የአገው ሸንጎ አፍልቷል ብሎ ርዕስ ጽፏል። ቤቱን ዘግተው ስለ ጎንደር ሲዋዩ የነበሩ ልጆች ቤቱን ዘግተው የጎጃም እዛ አገው የአገው ሸንጎ እያሉ ሊሳደቡ ይሄዳሉ ተሰባስበው። ይህን ነው ሲደረግ እያዩ ያለው እዛ ውስጥ የለው ብዬ ሄደው ገባህ አለ አይደለ ሰው ወደ ጎጃም ስትመጣ ኦፍኮርስ፣ አንዳንድ ነውረኞች አሉ፣ የጎጃምን ሰው የሚሳደቡ ሊኖር ይችላል። ግን አንድ ነገር ማወቅ ያለብህ ግን ሁሉም ሰው ኃላፊነት እንዲወስድ ግን በቪዲዮ መውጣት አለበት እላለሁኝ። ገባህ? አይታወቁም እነዚህ ሰዎች። አሁን ይ ፓወርፖይንት በለው አማራ ዛሬ በለው ሌሎች ልጆች አሁን በጣም የሚታወቁ የጎጃምን ልጆች ቤት የሚታወቁ የሚያወሩ ልጆች አሉ። ቤቲጋ ገብተዎች ልጀዋ ነች ታውቃለች፣ ግንባር ሥጋ ነች አማራ ነች። ገባህ? በሚመስላት የሚመስላትን ሀሳብ ይዛ ታወራለች ግን ሸዋ ቤት ገብተው ጎጃም ተመታ በሚል ነገር እያቀሳሰሩ ያሉ ልጆች አሉ። እና እኔ ለአንተ የምመክርህ ኃይልዬ፣ እንደው ብታደርገው ደስ የሚለኝ ኬዝ ስተዲ ስራ እስኪ፣ ጎጃም ልጆች ቤት በኃይል እየሳዳሙ ሳይሆን በሌላ ከፍተህ ግባና፣ ዝም ላዳት ጎንደር ልጆች ጋር ግባ፣ የቤተ አማራ ልጆች ጋር ግባ፣ ሸዋ ግባ፣ ቁልፉን ያኔ ታገኘዋለህ። ይህን ነው የምለው ሀይልዬ። ድርስ ስጠኝ። አመሰግናለሁ። በጣም ነው የማመሰግንህ። ብዙም እንዳላንዛዛብህ ልትወጣም ስለሆነ አመሰግናለሁ። ሀይል ቴንክ ዩ አብርሽ ቴንክ ዩ አመሰግናለሁ። ለወጣም እንትን